ተወዳጁ አርቲስት ሙሉ አለም ሰርፕራይዝ አድርጎታል። ፍቅረኛውን በቅርቡ እንደሚሞሸሩም የወጡት መረጃዎች ያሳያሉ። የታገብኛለች ጥያቄ በመጠየቁ እሷን ጠይቋት እሷም ወዳውኑ እሽ፣ እንዳለችው ነው የወጡት መረጃዎች የሚያሳዩት። ባለቤቱ በጣም ጨዋና፣ ተወዳጅ ሰው አክባሪ፣ ትሁት እንደሆነች የወጡት መረጃዎች ያሳያሉ በመባል የምትታወቀው ባለቤቱ ቤተ ክርስቲያን አዞት ስራ እንደምትድና በተለይ ደግሞ አብዛኛውን ጊዜ የምትለቃቸው ማህበራዊ ሚዲያ ላይ የተለያዩ ዘፈኖች ሳይሆኑ ቤተ ክርስቲያን በስርዓት ተመላልሳ ስትዘምር የሚያሳዩትን ቪዲዮዎች ነው ማህበራዊ ሚዲያ ላይ። ጋራው ሶኒታ በመባል የምትታወቀው ዲዛይነር እንደሆነች ጨምረም ነው ልብስ ዲዛይን ታደርጋለች። ከዚህ በፊት ያሬድ እሷ ጋር በመሄድም ዲዛይን ያስደረገበትም ሁኔታም ማስታወቂያም የምሰራበትም ታሰራ እንደነበረ ጭምርም የወጡት መረጃዎች ያሳያሉ። ሚኪነኝ ከሚኪ ታወርም ፎይንን፣ ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው። መልካም የአብርሃምና የሳራ ዳር እንዲሆነላቸው በርካቶቹ መልካም ምኞታቸውን የገለጹ ይገኛሉ። እኛም ከሚዲያችን ለአርቲስት ሙሉአለም እንዲሆን እንመኛለን።